ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ተማን፣ ሁሉ ሰላም፣ ሁሉ መልካም። እኛ ጋር በጣም ደህና ነን ሁላችን። ሁልጊዜም ሰላማችሁ ብዝት እንዲል ምኞታችን ነው እላችሁ። ዛሬ ሴረኞቹ ማለት ነው በቃ ትናንትና ብያችሁ ነበር ሌላ ሌላ ነገር ውስጥ ያደርጋሉ። አብርሃም ታመመ በሚል ሰበብ ገና የማይጠነስሱ ሴራ የለም ብያችሁ ነበር። ይኸው እንግዲህ ዛሬ ሌላ ፕላን አድርገው ለአብርሃም ተዘጋጅተው መጥተዋል፣ በጣም በጣም በሚያሳፍር ሁኔታ። እስቲ ብቻ ምን እንደሆነ ብዙ ነገሮች ተፈጥሯል። ዛሬ ይሄን ቪዲዮ እስከ መጨረሻ ተከታተሉት። እዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ላይ ኮፒ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ማስቀመጥ እንዳይረሳ እኔ ደግሞ እንደዚህ ከፍቶት ደብሮት ምናምን ማየት አልፈልግም ቢያንስ የበፊቱ ደስታውን መመለስ ፈልጋለሁ የበፊቱን ደስታውን የበፊቱን ሳቁን የበፊቱን በቃ ሰላማዊ ኑሮን ማየት ድሮ ድሮ ቤተሰቦች ምን አለመሰላችሁ ወንድ ልጅ ነበረ ገጠር ላይ ሴት ልጅ አስኮበለለ የሚባለው ማለት ነው ከትዳሯ ነጥሎ አስኮበለላት ይባልም ነበረ ዘንድሮ ነንከድቡ ተገላቢጦሽ ሆነና አብርሃምን ሄርሜላት አስኮበለለው ጀምር ሴቶች ማስኮብለል ጀምረዋል ማለት ነው። አያቸዋል። ይሄ ነው እንግዲህ አብርሃም፣ በቃ ነገሮችን በተቃራኒ የወሰደ ታሪክን ሁላ እየቀየረ ያለ ሰው ነው። በሴት ልጅ እየኮበለለ ነው ያለው። እንግዲህ አሁን ይዛው ልትወጣ ነው ከሀገር። በጣም አሪፍ ነው። ትዳርና ልጁን ትቶ ማለት ነው፣ ሚስቱን ትቶ ሊወጣ ነው። ለምን? ስለደበረው፣ ጭንቀት ውስጥ ስላለ። ይህ አሳፋሪ ነው። የእውነት እንደው ምንም ይሁን ምን ከትዳር ውጭ ከሌላ ሴት ጋር ሌላ ቦታ መሄድ እራሱ መልካም ነው ብላችሁ ታስባላችሁ? የዚህ ማደራቸው ጉዳይ ሲገርመን ይኸው ጭራሽ አሁን ደግሞ ከሀገር ወጥተው ይሰፋችኋል። አሁን ማንም ያያቸው የለም፣ የሀገር ሰውም የሚናገራቸው የለም፣ ባህል የለም፣ ትውፊት የለም፣ ምንም ነገር የለም። እዛ የሚቆጣጠራቸው ነገር አይኖርም፣ እንደፈለጋቸው ይፈንጫሉ። ከዚህ ሀገር ይዤው ወጣና ያለውን ነገር ቢያንስ የተሻለ ቦታ ላይ የተሻለ አየር እየተቀበለ የተሻለ ገብቶ እየወጣ ቢያንስ ሰላማዊ ይኖራል ብዬ አስባለሁ። እና ለትንሽ ጊዜም ቢሆን ልስ ሳቁ፣ ደስታው እስኪመለስ ድረስ ማለት ነው እና ያው ለሰው ልጆች የተሻለ ቦታ ማለት የአእምሮ ረፍት ነው፣ የአእምሮ ሰላም ነው። አብርሃም የአእምሮ ሰላም የለውም። ከሚስትና ከልጁ ርቆ የአእምሮ ሰላም አለው ብዬ አላስብም። የእውነት ነው ምላችሁ። እንደዚህ አይነት ነገር እንዴት ሰላም ሊሰጣችሁ ይችላል? የተሻለ ቦታ፣ የተሻለ ቦታ እኮ ፎቅ የተደረደረበት ቦታ አይደለም። የተሻለ ቦታ እኮ የሚያማምሩ ውብ ነገሮች ወይም ደግሞ ከሴት ጋር ምናምን የምትሄዱበት አይደለም። የተሻለ ቦታ የተሻለ ቦታ ማለት ትክክለኛና እውነተኛ ፍቅር የምትመገቡበት ቦታ ነው። የተሻሉ ቦታዎች ማለት እንደዚህ ናቸው። ለአብርሃም የተሻለ ቦታ ሩታና ልጁ ናቸው። ሰው እንዴት ይሄንን መረዳት ያቅተዋል? በግድ አፈናቅሎ ከቤተሰብ ወስዶ እዥ ካልወጣው የግድ ከበትዳር ላይ ካልማገጥክ እንዴት ይባላል? እንዴት በገገማው እንደዚህ በአደባባይ እንደዚህ አይነት ነገር ይሰራል? ቆይ ስንጠነክርበት ከሶስት ከአራት ሰው በላይ አቅም በላይ አለው ብዬ አላስብም። ስለዚህ እሱ ፍቃደኛ ከሆነ ሌላ ሀገር ይዤ እጄ በደንብ ላዝናናው፣ ሳቁን ልመልስለት። አይ አም ሬዲ እሱ ብቻ ፍቃደኛ ይሁን እንጂ ማለት ነው። ከዚህ በፊትም እንደዚሁ ነው። አቤልና ብሩክ ሶስት አራት ሆናችሁ ነው ይህንን ልጅ ህይወቱን ጥምዝምዝምዝምዝ አድርጋችሁ የማይሆን የማይሆን ወጥመድ ውስጥ የከተታችሁት። ዛሬም እንደዛ ወጥመድ ውስጥ ልከቱት ሶስት አራት ሆናችሁ ተማከሩበት። በቃ ስራችሁ ሁሉ እንደዚህ ነው አደለ? ምግባራችሁ ሁሉ የሆነ ነገር አድርጋችሁ አብርሃምን በወሬ ዶሚኔት አድርጋችሁ እሱ የሱ ላይ የበላይ ሆናችሁ ታይታችሁ የእሱን ሀሳብ ማስቀየር ብቻ ነው ሁል ጊዜ ሁል ጊዜም አላማችሁ እንደዛ ነው። አብርሃምን ሀሳቡ ማጣመም ብቻ፣ ጥሩ ነገር እንዳያስብ፣ ስለሚስት ስለ ልጁ እንዳያስብ ብቻ መጥፎና ክፋትን ነገር እናንተ የምትፈልጉትን አጀንዳ ብቻ እንዳያራምድ ማድረግ ነው። እኔ እነዛ ጓደኞቹ ደግሞ ምን አይነት እኔ በቃ ትናንት ብያቸዋል። የሄርሜላ ጓደኞች ናቸው ወይስ የአብርሃም ናቸው? እኔ ግራግብት እያለኝ ነው የእውነት እኔ ግን በጣም ያስገርመኛል የእውነት። ይህ ልጅ እሺ አሁን ዛሬ እኮ ድኗል ተሽሎታል አደለ? ምንድን ነው ቆፍጠን ብሎ እነዚህ ልጆች መናገር የማይቅተው? ምንድን ነው የሰሩበትን ነገር ማሰብ የሚያቅተው? ሰው መጎዳት አይበቃውም እንዴ? ቆይ በተደጋጋሚ ምን እስከሚያደርጉት ነው? እስከሚገሉት ነው እንደሚጠብቀው? ቆይ አብርሃም ምንድን ነው ስራው? ወንድ ልጅ አደለ እንዴ? አይናገርም ሚስትና ልጅ አለኝ እኮ በቃ አልወጣም። ከሄርሜላ ጋር እንደሚወጣ ግልጽ ነው። አቤልና ብሩክ ምናምን ቲፎዞ ናቸው። አይሄዱም፣ ውሸት ነው። እነሱ ይሄዳሉ ብሎ ለማስመሰል ምናምን ነው ሌላ ሰው ሌላ ነገር እንዳያስብ ለማድረግ የተቀመጡ ናቸው እንጂ እነሱ አይደሉም። አርቲስቷ ዋናዋ እሷና አብርሃም ናቸው። በቃ አይሄዱም። እና አቤል ግን እሱ ትዳራለኝ እንኳን ብሎ መናገር አይችልም። ቀለበቱን ራሱ የት አድርጎታል እስቲ? የለም እኮ በቃ ምንም የሚገልጸውን ነገር ሁሉ አጥፍቶታል። በጣም የሚገርም ነው። ያሳዝናል። የእውነት እስቲ አንድ ቀን ሆና እሄዳለሁ ይላቸው ይላቸው የእባብ አንደበት ማለት ነው። የምሬ ነው የምላችሁ። ልክ ህዋንን እንዳሳሳታት እንደዛ ነው የሚሰጡት ቃላት የሚመግቡት እነዚህ ልጆች። አባትነትህ አይፋቅም፣ የምራችሁን ነው። እንዴት ነው ማይፋቀው እንዴ? እየሄደ ያለው እኮ እንትን አይደለም ስራ አይደለም ባይዘ ከሄርሜላ ጋር ሊንሸራሸር። ሄርሜላ ለእሱ ያላትን አስተሳሰብ ደግሞ ታውቃላችሁ። አባትነቱና አይፋቅም ምንድን ነው እሺ? ታዲያ አባትነቱ አይፋቅም፣ ውሽማና ባል ነው የሚሆነው። አንድ ላይ እንዴት ነው? አንድ ላይ አመዛዝኖ ነው የሚይዛቸው። በጣም አሳፋሪ ናችሁ። ልጅህን እንደዚህ ማየት ይችላል። ስትመለሱ የልጅ ናፍቆት እንዲቀላል ነው እንዴ? አዎ፣ ስላልወለዳችሁ ላይገባችሁ ይችላል። ግን እንዲቀለል አድርጋችሁ የምትናገሩት ነገር አይደለም። በጣም አሽሙንሙ ነው ማለት ነው። የሚመግቡት ቃላቶች ያስገርመኛል። እኔ እንደዚህ ይሄ ልጅ አይምሮን ባያጣመሙት ነበር የሚገርመኝ። የእውነት ነው የምላችሁ ወፍረት ቅርሳ እንዴ ገና እውነት ነው ላቸው ምንድን ነው የሚከስሩት? እነዚህ ልጆች ነው። አዎ በጣም ብዙ ነገር አቅደዋል። ገንዘብ አይደለም፣ የገንዘብ ጉዳይ አይደለም። አብርሃም ይሰጣቸዋል፣ እሱ ችግር የለውም። ትንሽ ብር ነው የሚያውጡት የትኬት ምናም፣ እሷ አንተዋት። ብዙ ነገር ነው የሚከስሩት። ምን ሄርሜላ ያቀደችው እቅድ ሄርሜላ ለነሱ የተሰጠቻቸው ፕላን ከዚያ አብርሃምን አጥምደው እድሜ ልካቸውን ሲበዘብዙት አብርሃም ስር ተለጥፈው እድሜ ልካቸውን ሲረዱበት የኖሩት ነገር ይከስራል። ለምን እሱ ወደ ቤተሰቡ ከተመለሰ እሱ በየጊዜው ልጁን የሚያይ ከሆነ የልጁ ጉጉትና የልጁ ፍቅር እንጂ የሄርሜላ ፍቅር ስለማያድርበት በጣም ብዙ ነገር ነው የሚከስሩት። የገንዘብ ጉዳይ አይደለም፣ ግን መናገር አይፈልጉም። አብርሃም ደግሞ አይገባውም። በቃ በጣም ነው የሚያሳዝነው። የእውነት አያችኋ፣ ኪሳራ ማለት እንደዚህ ነው። እኔውና አንድ ቀን ሁለት ቀን ማያዝነና ከሆነ እንደምንሰ ምንድን ነው ቆይ እዚህ ጋር አሁን የሚጨንቅ ነገር ምን አለው? እኔ ግርም ሚል የሚጨንቃችሁ፣ አቋም ስታጡ ነው የምትጨነቁት። የራሳችሁ የሆነ ውሳኔ ሲኖራችሁ ሳይኖራችሁ ሲቀር ነው እንደ አብርሃም በዚህም በዛም እየወላወላችሁ፣ አንዴ ልጅ ይናፍቀኛል፣ አንዴ ገ ደግሞ ከእሷ ጋር መሄድ ፈልጋለሁ አይነት ስሜት ውስጥ ስትሆኑ ነው እንጂ ይሄ ምን የሚጨንቅ ነገር አለ? ውሳኔ ነው ውሳኔ ነው በቃ። ልጁ የሚናፍቀው ከሆነ ልጁን ማየት የሚፈልግ ከሆነ ልጁን ማየት ነው። ከዛ ውጭ ምንም እኮ መግደርደር እንትን ማለት አያስፈልግም። እ የሚሄድ ከሆነ ደግሞ ቆፍጠን ነው የሚሄደው፣ ግን ብቻዬን ነው ለመዝናናት በቃ ራሴን እንትን ማለት ይፈልጋሉ ሌሎች ጓደኞ ያገኙቻሉ ይጠራሉ። ነው ምንም እኮ አሁን እንዲህ ሌላ ነገር እንዳያስብ ራሱ የምትለው ሄርሜላ እንዴት ነው ማይታሰበው? ነው አሁን እኔ እኮ ግርም የሚለኝ በጣም ኮሚ ገርም ነው። አብርሃም ይሄ ሞች አሉ እንዴ እንዲህ እስክታደርግ ማለት አይጠበቅብህ። በቆመማ ከገደሉ እኮ ቆይቷል። እንዴ በትዳርህና በሄርሜላ መሀል እኮ ምርጫ ስታደርግ ነው። እኳ አንቴ ሞትከው ይህን አታቅም እንዴ ሐሳብህ እኮ መወላወል ሲጀምር፣ አንዴ ሄርሜላን አንዴ ሩታን እያለ ሲመላለስ ነው። ይህን ማሰብ አለብህ። ምንም ለማስመሰል ምናምን አትሞክር። በቃ ይሄ ፍላጎት አለህ እዚህ። በቃ ልብህ አሁንም እዚሁ ነው ይሆን፣ ያልተመለሰ ነገር አለ። መንፈስህ እዚህ አይደለም፣ ሩታ ጋር አይደለም። ልጄ ምናምን እያልክ አታስመስል። መሄድ ፈልግ ከሆነ መሄድ ነው። እንዲህ እየወላወልክ ምናምን ሌሎች ሰዎችን ለማወናበድ አትሞክር። አታደናበ ማበር እንደዚህ አይነት ማወጫ በር ምናምን ይቅርብ፣ አይጠቅም። ራስን ለራስህ ነው እኮ የምትኖረው። ሰው ምን ይለኛል አይደለም አሁን አይምሮህ የሚልህን ነገር አስብ፣ አስተውል። እስኪ ለማሰብ ሞክር። አብርሃም ግን ትንሽ እየተዝናናብንና እየተጨማለቀብን ነው። አሁን ምን እኛ ኳ አብርሃም ልጅ ነው፣ እንደ ልጅ ነው የሚፈልገው ሁሉን ነገር እኮ ካልን እኮ ቆይተናል። ጓደኞቹን ምረጥ ብሎ ቤተሰብ ካልመረጠለት እዛ ጋ ከሌጋ አትሂድ ካላሉት በስተቀር እኮ አብርሃም የሚሰማ ሰው አይደለም ብለናል። አሁን ደግሞ ጭራሽ ከረሜላ እና ብስኩት እያስመረጣችሁ ነው ሽርሽር የምትወስዱት አይደለ ና እኔ እንገዛላሉ እያላችሁ ነው የምትወስዱት። ታዲያ አብርሃም ከዚህ በላይ የልጅነት ባህሪ ያለው እንዴ? እኔ አድጋችሁ ልጅ የምትሆኑ ከሆነ ጅልነት እንጂ ልጅነት ልለው አልችልም። በእርግጥ ግን የአብርሃም ደግሞ ለየት ያለ ነው፣ የእውነት ነው። እኔ እንዴት አስተሳሰቡ ራሱ ምር። አሁን ዋና አለ ስለተባለ ተነስቶ ሊሄድ ነው። የልጁን ናፍቆት በዋና ቀይረው ማለት ነው። ምንድን ነው የሚገርም ነው። ውሃ ውስጥ ማራቅ የልጃችሁን አፍቆ ሲቀር ማለት ነው። አስተሳሰባችሁ ሁሉ ወደዚህ ሲመለስ አስቡት፣ እስቲ እናንተ ራሳት። ምን እየሆነ ነው ይሄ ልጅ? ይሄ አሁን ልጅነት ነው ጅልነት ነው ታዲያ? እስቲ ፍረዱ። እውነት እውነት ነው እኮ። ወንዝም ባይዘዌ ሲወስድ እያሳሳቀ ነው። ይህን ታቃላችሁ አይደል? ልክ እንደናንተ ማለት ነው። ተንኮልም ሲገባ እንዲሁ እንደናንተ እያሳሳቀ ነው። በጥርስ ነው የሚገባው። እባብ ሲያቀርብ እንደዚህ ነው እኮ፣ መድኃኒት ነው ብሎ ነው የሰጣት እኮ ለሔዋን። ታቃላችሁ አደለ? ሔዋንም እኮ ስትሰጠው ለአዳም ፍሬውን ስታበላው እንደዚሁ ነው። ለአብርሃም እንደናንተ እንደምታጎርሱት ነው እያጎረሰችው የነበረው ምንም እንትን የለውም፣ እያሳሳቃችሁ ሰምታችሁ ትገሉታላችሁ። የሚቆጣ ሰው ማንም ሰው አይፈልግም። አዎ ግልጽ የሚናገር ሰው ማንም ሰው አይፈልግም። እንደናንተ እያበረታታው ነው እንዲህ እያደረግኩ ነው እያለ ከትዳሩ ገሸሽ የሚያደርግ ሰው ሰው ብቻ ነው የሚመረጠው የሚመስላችሁ አደለም? አቃ እናንተ ለሱ ጥሩ ናችሁ፣ መልካም ናችሁ። ራሳችሁን በዛ ሌቭል ብቻ ነው የሚቆጥሩት ግን ጀርባችሁ ግልጽ ነው። ምን እንደምታስቡ፣ ምን እንደምትመኙለት የታወቀ ነው። እውነቱ ባይወጣና ሰው ባያውቃቸው ኖሮ አብርሃም ላይ ተገለጠለትም እንጂ ሰው ሁሉ አውቋሉ ከሆኑ አዎ አላቤል አብርሃም ውሳኔዎች ላይ ግን በጣም ተጠንቀ የእውነት የምትወስናቸው ውሳኔ ወደ ምንድን ነው የሚወስድ? ወደ ለምለም መሬት ነው ወይስ ወደ ገለል ነው የሚወስድ? ቆንጆ መስለው በጣም ብዙ መሰሪ ነገሮች አሉ። ቆንጆ የሆነ ያማረና የሳቀ ወይ ደግሞ ጥሩ ጥሩ ወሬ ያወራ ሁሉ መልካም አይደለም። ስለምትወስነው ውሳኔ እያሰብክበት እንደሆነ ተስፋ አድርጋለሁ። ምክንያቱም የምትሰራቸው ነገሮች ምንም የሚጥሙ አይደሉም። ሂድ ተዝናና። ሰው መዝናናት አይከለከልም። ነገር ግን የምትዝናናበት መንገድ ና የምትዝናናበት ቦታ የምትዝናና አብረሃቸው የምትሆናቸው ሰዎች ይወስናሉ። ይህን ማስተዋልና ማገና ማዘብ ካልቻልክ ልጅ ወልደ ለማረግ ለወግ የበቃህ ሰውዬ እዚህ ነገር ላይ ሁሉ የደረስክ ሰውዬ ይህን ማስተዋል ካቃተ እኔ ምንም ልልህ አልችልም። አብርሃም የእውነት ነው የምልህ ስለ ውሳኔዎች ብቻ ኃላፊነት እንደምትወስድ ተስፋ አደርጋለሁ። ይሄ ነገር ነገ እንደማይጸጸት ተስፋ አደርጋለሁ ነው ይላቸው። ምን መሰላችሁ አንደኛ፣ ስለ ሰው መጥፎ ነገርን የሚያወሩ ሰዎች በሌሉበት ቦታ ሰዎችን ዝቅ አድርገው ለማየት የሚሞክሩ ሰዎች በውስጣቸው የሆነ ያልሞላላቸው ነገር አለ ሊያሳምኑ ያልቻሉት ነገር እንዳለ ይሰማኛል። በዛ ላይ ደግሞ አሁን ስለነፈረንጁ ምናምን ነው ይህን እያወሩ ያሉት አይደለም እውነቴን ነው ብላችሁ እውነተኛ ፍቅር የሚመግብ ሰው ይሻላል ብያችኋሉ። ትላንትና አሁን እነዚህ ልጆች ከውስጣቸው የሆነ ነገር እንደጎደለ ይገባቸዋል። እና በተደጋጋሚ ስለዛ ሰውዬ ዝቅ ስላደረጉ ብቻ የሆነ እነሱ ከፍ ያሉና እነሱ ከዚያ ሰውዬ የተሻለ መስሎ የሚታዩ ይመስላቸዋል። የምር ነው ምላ ምን ያህል ግን ስራቸው ተነቅቶ በሰዎች ዘንድ ምን ያህል የተጠሉ እንደሆኑ አላወቁ። ሰው ምን ያህል አርጎ ጭራቅ አርጎ እየሳላቸው እንደሆነ አልገባቸውም። እነሱ እነሱ የሚመስላቸው ግን ለአብርሃም መልካም ሀሳቢያዎቹና በአብርሃም ዙሪያ ሁሌም ሰው እንዲሆኑ የሚፈልጋቸው ሰዎች ይመስላቸዋል። አለማወቅ ግን እንደዚህ ነው አያችሁ። እኔ የላችሁ አብ አብርሃም ይዝናና ብያችኋለሁ። ይሄን ነገሩን ነው ማልወደው። አሁንም ቢሆን አስተያየቷን አይታችኋለ። ዛሬ እዚህ ነው እንግዲህ ጓደኞቹ አሉ። ነገ ከነገ ወዲያ ደግሞ አብርሃም ብቻውን እና እሷ የተገናኙ እለት ምን እንደሚፈጠር አስቡት። ለዚህ ነው አብርሃም ስለምትወስነው ነገር ድጋሚ ድጋሚ አስብ እያልኩ ያሉት። አሁንም ቢሆን የዚች ልጅ አስተያየት አላማረኝ። በቃ አይኗ ምንም ደስ አይልም። የሆነ የምታሳየው ነገር አክቷ ምናምን ምንም ደስ የሚል ነገር የሉ። አብርሃም እንደሚጠነቀቅ ተስፋ አድርጋል። የእውነት ነው የምላችሁ። ይህ መልካም አይደለም። ሁሉንም አይርዚ እዚ እርስ በርስ ተካሰሶ ችግር የለውም። አብርሃም ከማጋን የጠጣው ይህንን ነገር የእውነቴን ነው የምልህ። ትናንትና ማታ ምንድን ነበር የተፈጠረው? እኔ ሲጀምር እነዚህ ልጆች ሲያንዣብቡ ደስ አላለኝም ነበረ። ፈረንጁ በግድ ሊሄድ ምናምን ሲል ጎቤ ጎቤ ተጫወቱ ጎረምሲት። ይሄ ስራ ያንቺ ነው ሊሆን የሚችለው። መቼም የማንም ሊሆን አይችልም። ጭራሽ ደግሞ ባረቄ ሙድ መጣሽ። እንደዛ ሆነ ነገሩ። በለኪያም ሼር ማረግ ወይን አይሻልም ነበር? ለፍቅር እኮ ወይን ነው ደሞ ያደረገ ባረቄ። በባህላዊ ከሄዳችሁም ጥሩ ነው። አዎ አንዳንድ ባህል ትጥሳላችሁ፣ አንዳንድ ባህል ደግሞ ታደርጋላችሁ። ይሁን ግን አብርሃም ምን እየሆነ ነው? እኔ ግራ ግብት እኮ እያለ ሚገኝ ነው። አብርሃም ጸባዩ ሁሉ ሌላ ሰው ነው። ዛሬ ደግሞ የሆኑ ሌላ ሰው። እሺ እንግዲህ፣ ኸው ቤተሰቦች እንግዲህ አያችሁ፣ በዚህም በዛም ብላ አሳመነችው። ሄርሜላ ስራዋ እንደዚህ ነው። ምንም ቢሆን አላማዋን ከማሳካት ወደ ኋላ አትልም። አሁን እንግዲህ ጭራሽ ከትዳሩ ውጪ አስኮብልላ ወስደችው ማለት። እንደዚህ እኮ ነው። ታሳምነዋለች፣ ይላች አብርሃም የማያምነው ለሩታ ሲሆን ብቻ ነው። ለምን ሩታ ስለምትንሰፈሰፍለት ነው። ጫን ብላ እንኳን ልትናገር የጀመረችው እኮ አሁን ቅርብ ጊዜ ነው። ሄርሜላ መታወድ፣ የተለያየ አክሽን ማሳየት ስትጀምር ነው ሩታ ቆርጦላት አብርሃምን ክፉ ደግ መናገር የጀመረችው። ሩታ በጣም ምንም ምትንሰፈሰፍለት። ሄርሜላ ግን አትሰማም። ምን የምሰማው ነገር የለም አብርሃም ደግሞ ለእሷ ነው የሚሽቆጠቆጠው። በጣም እኮ ነው የሚገርምኝ። ለሶስቱንን እናሳምነው ብላ ነበረ። ይኸው እንደሚያሳምኑት ግልጽ ነው። በቃ አብርሃም የተከበበበት መንገድ እንዲ ነው። ቃላትን እያሽሞነሞኑ ያጎርሱታል፣ እሱም ደግሞ እንዲሁ ይቀበላል። እንደ ጻ ልጅ ከረሜላና ብስኩት እያሉ ይዞት ይሄዳሉ። ቅድም ምንድነው ዋና፣ አሁን በዋና ነው እንደ ልጅ ይቀየራል። በዋና የልጅ ናፍቆት በዋና ይቀየራል። ቢቀየር ቢቀየር፣ እኔ እኮ በጣም እኮ ነው የሚያስገርመኝ። መጀመሪያም ያሰብከው ነበረ። አብርሃም ይፈልገዋል ማለት ከሄርሜላ ስር መውጣትን አይፈልግም እላችሁ። ለዚህ ነው ዞሮ ዞሮ ሄርሜላ ነው። ዞሮ ዞሮ ሄርሜላ ነው። በቃ አብርሃም ከእሷ ውጭ ምንም ያደርገው ነገር የለም። አቅም ያለው ራሱ አይመስለውም። በጣም ያሳፍራል። ሰው በትዳሩ ትዳር እያለው እንዴት ቁፍጠን ብሎ እንደዚህ ትዳራለኝ ብሎ መናገር ያፍራል። እንዴት በራሱ በገዛ ትዳሩ እንዴት ያፍራል። በቃ እኔ እንዳፈረ ነው ምቆጥረው። በዚህ ደረጃ የሰው ልጅ እንደዚህ ሲጨክን፣ በራሱ ህይወት ላይ እንደዚህ ሲወስን፣ አይቻ አላቅም። አብርሃም ምን አይነት አስተሳሰብ እንዳለው በጣም ያስገርመኛል። የእነዚህ የጓደኞቹ ነገር ተውት፣ እሱ የለየለት ጉዳይ። ኤንዌስ ቤተሰቦቼ እንግዲህ ምን እንደሚፈጠር አላቅም። ይኸው ይዘው ሄዳለች። በትዳሩ ላይ ሌላ ነገር እንደማያደርግ ተስፋ አድርጋለሁ። ብዙ ነገሮች ተፈጥሯል። እስከዛሬ ያሉትንም ብኮ ሩታችን ላ ብላ ትታለች። ብቻ በጣም አሳዛኝ ነገር ነው። ሩታ ይሄን ስሰማ ምን ሊሰማት እንደሚችል እንዴት ሊከፋት እንደሚችል አታውቁም። ለዚህ ዩቱብ ቻናል ለማንኛውም ቤተሰቦቼ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮመንት፣ አስተያየት ምናምን ካላችሁ ሁሉም ነገር ኮመንት ላይ ገለጹልኝ። መልካም ምሽት ይሁንላችሁ፣ ይመቻችሁ።